ኢራን ያሸነፈችበት ድንቅ ሚስጥር! የኢራን አደገኛ ሚሳኤሎች የተመዘዙበት ተዓምራዊው የምድር ውስጥ የሚሳኤል ከተማ፣ የፐርሺያኖች ረቂቅ ጥበብ። አሁን ጦርነቱ ጋብ ብሏል። ነገሩ ድራማ በሚመስል መልኩ ብዙ ነገሮችን ገልጦ ያለፈ ሲሆን ከሁሉም የማይረሳው ግን እስራኤል በኢራን አደገኛ ሚሳኤሎች እንደ ችቦ ማብራቷ ነው። ከሁሉም በላይ አውደምነው ሰበር ነው ያሉት ሚሳኤል አፍንጫውን ወደ እነሱ አዙሮ ከተቀበረበት በመገለጥ የአይና ሳር ሲያሳያቸው ዓለም ሁሉ በአግራሞት ተመልክቷል። በዚህ ድርጊት የኮሩ ኢራናውያን እንዲህ ይላሉ። ኢራንን ማጥቃት ይቻል ይሆናል፣ አጸፏን መመከት ግን እንኳን የእስራኤላዊ ረንዶም የአሜሪካ የረቀቁ አየር መከላከያዎች አልቻሉም። ኢራን የፈለገ ጥቃት ቢደርስባት፣ የፈለገ ብትደበደብ መልሶ መነሳትና ጠላቷን ማሳፈር ትችልበታለን። ያደረገችውም ይህንን ነው። እንዳሉትም ሚሳኤሎቹ ተአምር በሚመስል መልኩ ከተቀበሩበት እየወጡ እስራኤልን ሲያስጨንቁ ሰንብተዋል። ያየነውና የምንተነትነው ነው፣ ይህንን ድንቁነት ነው። ሰላም የአዲስ አገልግል ቤተሰቦች። ኢራን እስራኤልን ስትደበድብ የከረመችው ከድብቁ የኢራን የምድር ውስጥ የሚሳኤል ከተማ ሚሳኤሎችን እየመዘዘች ነው። የእኛ ጉዳይ ታዲያ ኢራን እንዴት ሚሳኤሎችን ከጥቃት አትርፋ መልሳ ተጠቀመቻቸው? የሚለው ነው። በጥልቅ ዳሰሳችን የኢራንን ስውር የምድር ውስጥ የሚሳኤል ከተሞች አስደናቂነት፣ የሚገኙበትን ስውር ቦታና ስትራቴጂካዊ ጥቅም፣ ሚሳኤሎቹም ምን አይነት እንደሆኑና ምን ምን ብቃት እንዳላቸው በዝርዝር እናስቃኛቸዋለን። አብራችሁን ቆዩ። ኢራን ማለት እንደዚህ ናት። ከፍተኛ የጦር መሪዎቿ ተገለው፣ የአየር መከላከያዎቿ፣ የሚሳኤል ሲስተሞቿ ተመትተው፣ ግን ባልተጠበቀ መልኩ አደገኛ የሚሳኤል ጥቃት አደርሳለች። ለዚህ ነው የኢራን አቅም ከሚታየው በላይ ነው የሚባለው። ኢራን ከዚህ እውነት በፊት አራተኛውን የምድር ውስጥ የሚሳኤል ከተማ ገልጣ ነበር። እዛ የሚሳኤል ከተማ ውስጥ ታዲያ አሁን እስራኤል ላይ የዘነቡት አስደናቂና አዳዲስ ሚሳኤሎች ሮኬቶችንና ረሮችን በየአይነቱ ታይተዋል። የባስ ብሎ ኢራን በየሳምንቱ አንድ የሚሳኤል ከተማ ትገነባለች። ይሄ ደግሞ ኢራን አቅሟ ምን ያክል ከፍታ ላይ እንደደረሰና ምን ያህል ዝግጁነቷ ከፍ እንዳለ ያሳየ እውነት ሆኗል። አዲሱ የምድር ውስጥ የሚሳኤል ከተማ ኢራን ድንቅ የሚሳኤል ከተማዋን ስታሳይ ምድር ላይ የእስራኤል ባንዲራ ለመረማመጃ ተነጥፏል። የኢራኑ የጦር መሪ ጀነራል መሐመዱ ሴምበሬሪ እና የመሣሪያዎቹ ሁሉ ማምረቻዋና አዛዥ ጀነራል አሚር አሊ በተነጠፈው ባንዲራ ላይ የተረማመዱ የሚሳኤል ከተማውን ሲያስጎበኙ በ85 ሰከንድ ቪዲዮ ታዩ። ከባንዲራው ከፍ ስንል እዛ የምድር ውስጥ ከተማ በመቶዎች የሚቆጠሩ ሚሳይሎች ተሰድረዋል። አደገኞቹ ሚሳይሎች እንደ ሰላማዊ ነገር ተወልውለው ተኝተው ታዩ። ከእነዚህ ሚሳኤሎች መካከል ደግሞ የሚበዙት አሁን እስራኤልን የደበደቡት ጋድርና ቃሲም ናቸው። በጉብኝቱ ወቅት ጄኔራሎቹ እኛ በየሳምንቱ አዳዲስ ተመሳይ ሚሳኤል ከተሞችን መገንባት እንችላለን፣ ምክንያቱም እኛ ኢራናዊያንን ሲሉ ተደምጠዋል። በእርግጥ ባለሙያዎች በሚወጣበት ግዙፍ ገንዘብ በሚፈልገው የሰው ኃይልና ጊዜ ነገሩ የማይቻል ነው ይላሉ። ግን ኢራን የማትገመት ናትና ያሉትን እያደረገች ነው። አስደናቂዎቹ የኢራን የሚሳኤል ከተሞች። ኢራን እስካሁን ከምድር ስር የተሰሩ አራት የሚሳይል ከተሞች እንዳሏት ይፋ ያደረገች ሲሆን ከእነዚህ መካከል በ2020 ይፋ የተደረገውና በምዕራባዊ ክፍል የሚገኘው የመካከለኛ ርቀት ባላስቲክ ሚሳይል ማከማቻ አንዱ ነው። ከዚህ በተጨማሪ ከ2021 እስከ 2023 ድረስ ደግሞ በሰሜናዊና በመካከለኛው ኢራን አዳዲስ የረጅም ርቀት ሚሳይልና ድሮን ማከማቻ ጨምራለች። አሁን የገለጠችው አዲሱ የሚሳይል ከተማ ደግሞ የሚገኘው ለእስራኤል ቅርብ በሆነው ሆርሙዝ አካባቢ ነው። አዳዲሶቹ ሚሳይሎች ወደ እስራኤል የተተኮሱትም ከዚህ ቦታ ነው። ከ3000 በላይ የሚሆኑት የኢራን ሚሳይሎች እስከ 2500 ኪሎ ሜትር ድረስ የሚወነጨፉ ሲሆን አብዛኞቹ ተከማችተው የሚገኙት ዋሻዎች ውስጥ ነው። እነዚህ ድብቅ ሚሳይሎች በመካከለኛው ምስራቅ የጉልበት መለካከያውን የሚያገለግሉ ሲሆን ለወታደራዊ ቴክኖሎጂዎች እያደጉ መምጣት ጦርነቶች ከቀጥተኛ የእግረኛ ጦር ፍትጊያ ወጥተው ሰው አልባ ድሮኖችን እና ሚሳይሎችን በስፋት ጥቅም ላይ እንዲያውሉ እያደረጉ ነው። ለዚህም ነው ኢራን በማዕቀብ ሳትደክም በሯን ዘግታ ሚሳኤል የምትቀርጸው በቀጠናው በተለይም በኢራን ይደገፋሉ የሚባሉት ሄዝቦላና ያ ማስ ታጣቂ የርቀት መተናቸው የተለያዩ ሚሳይልና ሮኬቶችን ከኢራን የሚሳይል ከተሞች እየመዘዙ ታጥቀዋል። እነዚህን ቡድኖች በማስታጠቅና በመደገፍ ዋነኛ ተዋና የሆነችው ኢራን በበኩሏ በአሜሪካና በመንግስታቱ ድርጅት ማዕቀብም ውስጥ ሆና የሚሳይል ቴክኖሎጂዎቿን ማሳደግ ላይ በትኩረት እየሰራች ሲሆን ስትፈልግ ትገልጣቸዋለች እንጂ የት እንደምትሰራና ምን ያክል እንደምትሰራ ቀድማ አትናገር። አጠቃን ሲሉም የሚያጠቁት የምታሳያቸውን እንጂ የደበቀቻቸውን አይደለም። እልፍ ሚሳይሎች እንዳሏት የሚነገርላት ቴሄራን ታዲያ የመሬት ውስጥ የሚሳይል ከተሞቿ ላይ የባላስቲክ የሃይፐርሶኒክ እና የክሩዝ ሚሳይሎች አከማችታ ዝግጁ አድርጋ ትጠባበቃለች። እነዚህ ሚሳይሎች አየር ላይ በመተጣጠፍ ለአየር መቃወሚያዎች አስቸጋሪ በመሆን ኢላማቸውን በትክክል በመምታት በሚሸከሙት የጦር አረርና በሚያካልሉት ርቀት የተለዩ ናቸው። አገሪቷ የታጠቀቻቸው ባላስቲክ ሚሳኤሎች ከምድር ከባቢ አየር ውጪ በመውጣት ወደ ኢላማቸው በቀጥታ የመምዘግዘግ ከፍተኛ አቅም አላቸው። እስራኤል ላይ ያሳዩትም ይህንን ድንቅ ብቃታቸው ነው። ኢራን ሚሳኤሎቿን ለምን የምድር ውስጥ ከተማ ውስጥ መገንባት አስፈልጋል? የሚሳኤል ማከማቻ የምድር ውስጥ ከተማዎቹ ወደ መሬት ጠልቀው የተሰሩና በዋነኛነት ከጥቃት ለመከላከል ብለውም በሳተላይት እንዳይታዩ ለማድረግ ታስበው የሚሰሩ ናቸው። እስራኤል በተደጋጋሚ የምታጠቃው የኢራንን ቤተ መንግስት ወይም ሃይማኖታዊ መሪዋን አያቶላህን አይደለም፣ ይልቅስ የሚሳኤል ማከመቻዎቿን እንጂ አሁን ያደረገችውም ይህንን ነው። ለምሳሌ ከወራት በፊት በስድስት ከተሞች በሃያ ኢላማዎች ላይ እስራኤል ጥቃት የፈጸመች ሲሆን በዋናነት አራት ወታደራዊ ተቋማት ላይ ያነጣጠረ ነበር። አሁንም በተመሳሳይ እንደዚ ከነዚህ ተቋማት መካከል ደግሞ አንደኛው በእስራኤል ላይ ከሄዝቦላ ከውቲ ታጣቂዎችና ከራሷ ኢራን ጥቃት ለመፈጸም ያሉ ሚሳኤሎች የሚመረቱበት ፋብሪካ ነበር። ከዚህ በተጨማሪ የሰው አልባ አውሮፕላኖች ወይም ድሮኖች ዲዛይን ማድረጊያና ማበልፀጊያ፣ የጦር መሳሪያ ማምረቻ፣ የባላስቲክ ሚሳኤል ማስወንጨፊያ ስፍራዎችና የአየር መቃወሚያ ቴክኖሎጂ የተገጠመባቸው ቦታዎች የጥቃቱ ኢላማ ነበሩ። ስለዚህ በምድር ውስጥ መሰራታቸው እዚህ ገባ የሚባል ጥቃት እንዳይደርስባቸው ያደርጋል። ከዚህ በተጨማሪ ደግሞ በጦርነት ጊዜ ዋሻው በቀላሉ እየተከፈተ ሚሳይሎችን በፍጥነት ለማስወንጨፍ ያስችላል። ለመሆኑ ስውር የሚሳይል ከተማ ውስጥ ምን ምን መሳሪያዎች ታዩ? ስውር የሚሳይል ከተማ ውስጥ ከታዩ ብዙ ሚሳይሎች ውስጥ ሻሃብ 3 የተባለውን እስከ 200 ኪሎ ሜትር የሚወነጨፍ ሚሳይል አንዱ ሲሆን ከ760 እስከ 1200 ኪሎ ግራም ድረስ የሚመዝን የጦር አረር ይሸከማል። በተጨማሪም ሻ በአንድ ፋታ ሻ ሁለት ዞልፋመር እና ኪያም የተባሉ እስከ 1750 ኪሎ ሜትር ድረስ የሚወነጨፉ ባላስቲክ ሚሳይሎችም ታይተዋል። ከባላስቲክ ሚሳይሎች በተጨማሪ የሃይፐርሶኒክ እና ክሩዝ ሚሳይሎችም የታዩ ሲሆን ፋታ አንድ የተባለው የሃይፐርሶኒክ ሚሳይል ከታዩት መካከል ዋናኛው ሲሆን ሚሳይሉ ከድምፅ ፍጥነት በአምስት ጥፍ ወይንም 6100 ኪሎ ሜትር በሰዓት ይምዘገዘጋል። ከዚህ በተጨማሪ 1600 ኪሎ ሜትር ርቀት ድረስ የሚወነጨፈውና እስራኤልን ብሎም በመካከለኛ ምስራቅ የሚገኙ የአሜሪካ የጦር ሰፈሮችን የሚያጠቃው ጋድር ከሚሳኤሎቹ መካከል ታይቷል። ከዚህ ባለፈ ኢማድ እንድና ሲጂል የተባሉ ከ1500 እስከ 2500 ኪሎ ሜትር የሚጓዙ ሚሳኤሎችም ዋሻው ላይ ነግሰውበታል። ኢራን ምን ያክል የመከላከያ አቅም አላት? የሚሳኤል ብዛቷስ ስንት ነው? ኢራን በጠቅላላ ከሺህ በላይ ትልልቅ ሚሳይሎች ማለትም ግዙፍ የሆኑ የባላስቲክ ሚሳይሎች ባለቤት ስትሆን ከመካከለኛ ምስራቅ ሀገራት ኢራንን በዚህ አቅም የሚገዳደር አንድም ኃይል የለም። ጥንካሪዋና የምርት ብዛቷ ምንጭ ደግሞ በመሬት ውስጥ ቀብራና ደብቃ የምታመርታቸው መሆኑ በቀላሉ በጠላቶቿ እንዳይወድሙባትና በጥንካሪዋ እንድትቀጥል አድርጓታል። ትናንት ያየነው ይህን ነው። ከዚህ በተጨማሪ የኢራን ሌላኛው ኃይሏ የምታግዛቸው ሌሎች የመካከለኛው ምስራቅ አማጽ ኃይሎች ሲሆኑ አማጺዎቹ እስራኤልና አሜሪካን በማስጨነቅ ኢራንን ያግዛሉ። ኢራን እነዚህን ሚሳኤሎች ማን ላይ መቸት ተኩሳቸዋለች? ኢራን ለክፉ ቀን ያስቀመጠችው መሳሪያና ሚሳኤል ሁሉ ታዲያ ዝም ብሎ ለጌጥ ወይም ለታይታ ብቻ አይደለም። ይልቅስ ሊተባበሩባት ካሰቡ ብሎም ሊያጠቋት እርምጃ ከወሰዱ ምንም እንኳን የመጀመሪያ ጥቃቷ ኪሳራ ሊያስከትልባት ቢችልም፣ የአሜሪካን የጦር ሰፈሮችና እስራኤልን ታጠቃባቸዋለች። አሁን ያደረገችውም ይህንን ነውና፣ ከዚህ በተጨማሪ ደግሞ ተዋጊዎቹ እነውቱና ሄዝቦላ የኢራን ሚሳይሎችን በገፍ እየወሰዱ እንደ ልብ ይጠቀሙባቸዋል። ይሄ ሁሉ ከተማ የሞላ መሳሪያ እንዴት ተመረተ? ኢራን የማዕቀብ ጋጋታ የማይበግራትና ራሷን ችላ መቆም የምትችል የቻለችም ሀገር ስትሆን የራሷ ሀገር በቀል ሚሳይልና የድሮን ማምረቻዎች አሏት። ከእነዚህ መካከል በትሄራን የሚገኘው ፈሳሽ ነዳጅ የሚጠቀም ሚሳይል የሚያመርተው ሻሂድ ሄማድ ኢንዱስትሪያል ግሩፕ አንዱ ሲሆን፣ ሻሂድ ባጌሪ ኢንዱስትሪያል ግሩፕ ደግሞ ፈጣኖቹንና ጠጣር ነዳጅ የሚጠቀሙትን ሚሳይሎች ያመርታል። ከዚህ በተጨማሪ ሩሲያ በሚሳይል መከላከያ በኩል ከፍተኛ ድጋፍ የምታደርግላት ሲሆን፣ ሁለቱ ሀገራት በቅርቡ ወታደራዊ ስምምነት ፈርመዋል። በዚህም በቅርቡ ወደ ኢራን የሚገቡ ወሳኝ የጦር ጀቶችም አሉ። ሰሜን ኮሪያን ብትሆን ኢራንን ለመደገፍ አዳዲስ የሚሳኤል ዲዛይኖችን የምሰጥ ሲሆን ቻይና በበኩሏ በድሮን ቴክኖሎጂ ታግዛታለች። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ከወደዳችሁት ላይክ፣ ሼርና ሰብስክራይብ በማድረግ ቤተሰቡ ኑ። ሰናይ ጊዜ ሰናይ ጊዜ